አቢባ እራሱ ስንት አመቴ ነው? አለች፣ ሰላሳ አምስት ነው አለች። ኮች ቋቋቱ ማሮ ጊት ኃይለሥላሴ ሲሞቱ አባዬ አባዬ አባዬ ብላ ያለቀሰች ሴትዮ እቺ ደንቆሮ። እኔ ግን ምንድን ነው? ዋው! እሺ፣ መንሱር ጀማል እንትሩት ጋይስ ጋብዙት። ኖ ኖ፣ ለምን መሰለ መንሱር ትልቅ ሰው ነው። ወደ ሁለት ነጥብ ሶስት ሚሊዮን ፎሎወር ያለው ሰው ነው። ፕሬዝዳንት ነው። እንደዚህ አይነት ነገር መጥቶ ኤክስፕሌን ማድረግ አለበት፣ ወይም ራሱንት ማድረግ አለበት። ግን ቪዲዮን አይቻለሁ። ቪዲዮን አይቼ መልስ አልሰጠሁበትም፣ እሰጥበታለሁ ብዬ የጠበቅኩ ነበር። ስማለው፣ ስማ ስማ ስማ፣ እኔ መቼ ማረሳቸውን። ስለ መንሱር ሁለት ነገር ልንገር። አንደኛ ነገር የሆነ ጊዜ የቢዋይዲ መኪኖች ማስታወቂያ ስራ ተባለና የነገሩት የመኪና ሞዴል ጠፋበት ካይምሮ ከዛ ሲያስተዋውቅ ምን እንዳለ ታውቃለህ? ከያሪስ ኮምፓክት ከያሪስ ኮምፓክት ከፍ የምትለዋ ለዚህ ለመቄዶንያ ሂሳብ ተሰርቶ ልክ ሂሳቡ ካለቀ በኋላ መንሱር ለመቄዶንያ ነው ብር እየተሰበሰበ። አይ ቲንክ ከዛ ብሩ ተሰብስቦ ካለቀ በኋላ እንዴት ነው መንሱር ስንት ብር ደረሰ? ሲባል አይ ሚን አስራ ሶስት ሺ ስምንት መቶ ሃያ ሰባት ሺ ዘጠኝ መቶ አስራ አምስት ሚሊዮን በእርግጥ እኮ እንዳልተማረ ይናገራል። አንዴ፣ በላይ በላይ በቀለ ወያ ነው እንጂ ያሳቀኝ። አንዴ አንድ ሲደመር አንድ እንኳን የማይመልስ ሰውዬ ይሄን እንኳን ስህተት፣ ሀቢባም ተሳስተዋለች፣ የሆነ ቀን ሀቢባም ስታለች ይሄንን፣ በሱ ብቻ አልተጀመረም። ግን ሶ እቺን ሊበላት 8 ሚሊዮን ብር ተሰብስቦላት እቺ ሊበላት እነዛ እነዚያ ሌቦች የሆኑ ሌቦች ተመሳጥረው ወንድምና እህት መታጠቢያ ማን ምናምን ቀርጸውታል። ኦ አይወል ውጣና ግባ እንትን እንትን አርግ። አይ ቀየርኩት። ኮፒንግ አድርጉልኛ አንዴ አይወል ቫዮሌሽን መጣባ አንተ ላይ ነው የመጣው እኮ ቁጥሩ ነው ቁጥሩ ነው የስልክ ቁጥሩ ጋይ ስታፕታፕ እና ኮፒሊንግ አስደረጋቸው። እንስማ እንዴ በስርአቱ እንትን አርገን ቻ ፕሮግራም መምራት አትችልም እንዴ? እንትን አርጋቸው ገባገባ ብሉ በላቸው ምራው በደምብ። እሺ ኮፒሊንግ አድርጉ እንዴ፣ ወይ ለምን ነው ሰነዳ ሰነዳ ለምን ቁጭ ስትረጋጋ ይመጣም እኮ እንደዚህ አይነት ጉዳይ። እኔ ራሱ በቃ አንተ ካልሰማ ሆዴን ሁሉ ቆረ ወዴን ሁሉ ቆረጠኝ። ማሜ ደግሞ መጣ ማሜ ፕሬዝዳንት መጣና በዚህ ጉዳይ ምን ትላለ ብዬ ለአለው መንሱር ፈርቶት በዚህ ጉዳይ በዚህ ጉዳይ በዚህ ጉዳይ እኔ አይመለከተኝም የሚመለከተው አንተን ነው። ስለዚህ ከአንተ ጋር ጨርሱ ብሎ ነቅሏል። ወጣም ከኔ ቤት ሞትኩኝ። መንሱር ያስገርፈዋል ዛሬ። አዎ፣ አይ እዚህ ነገር ውስጥማ አይግባ። ችግር የለውም እሱ። አይ መንሱር ቀላል ሰው አይደለም። ረፍ ረፍ ረፍ ይከሰዋል። እንደ ማሜ ጫቷን ትቃምበት ቁጭ ብላ። እሺ ጋይስ ታፕታፕ እና ኮፒ ሊንክ አድርጉ። ስለዚህ ዳውን ሀብ ታፕታፕ አድርጉ ሁላችሁ። ሀቡዲ ሀቢባ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ያ ሀቡድ ያ ሀቡዲ ሀቡዲማ ልጅቷን እኮ ይሄ ጉዳይ አሁን እንደ ተራ የሚታለፍ ነገር አይደለም። ሀቢባ የምትባል ማሀይም የአማራ ሴቶችን እየሸጠች ነው። የአማራ ሴቶችን በገንዘብ እየተደራደረች እየሸጠች ነው። ይሄ ሌላ ምንም ፖለቲካ ታዲያ፣ የጎንደር ልጅ ጎንደር ታዲያ። እና ቡፋን ነው ሁሉ ቪዲዮ ሰርተውላታል። አሁን ዛሬ ቪዲዮ ለመንሱር ሊያጋባት ከሁለት ወር በኋላ ትዳር አይፈልግም እንጂ ቢያገባት ምንም ችግር የለም። ግን ከሁለት ወር በኋላ ትዳር አይፈልግም። እሱ ይፈራል። ከድር እውነት ነው። ከድር እህታችን አማራ ናት። ና ከድር እኔ ከድር አማራ ናት ካለ ብቻ ነው ማምነው። ና ከድር እኔ ከድር ብቻ ነው ማምናው። ከድር የም ብቻ ነው። ኧረ መንሱር መንሱር እየጻፈልኝ ነው። በምን ሊየው በእናተ ናግባበለው መንሱሬን ናግባበለው። ተፈጥሮ ነው ይወዳ እቺ ራዋ አቶ ወንድሜ ራዋ እኔ አላውቃትም። ኦኬ ለመንሱር ሊድሯት ነውና፣ ሀቢባ ለመንሱር ልትድራት ነው። ስምንት ሚሊዮን ብር ምናምን ተሰብስቦ መንሱር ሊድሯት ነው እየተባለ ነውና፣ ሁለተኛ ናይን ዋን ዋን ልትሆን ነው

ሚኪ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንግዲህ ረዋን መንሱር ያገባት ነው መንሱር ያገባት ነው በሚባለው የደወላችሁ የሰደባችኋት የኛ ልጆች እንዳላችሁ ሰምቻለ። እባካችሁ ረዋን አትስደዋት። ረዋን ነጋዴ ሰቷዋ ዛሬ ናት አበርት አበራቷት ልብሷን ግዟት ሌላ ሄ ያልዋል ታወሬ ቅል ሰምታችሁ ልጅ ልጃችን አትስደቡ። በመጀመሪያ ረዋን የነፍጠኛ ልጅ ናት። እንደ መንሱር ያለ አንድ ጫጭ አሜሪካ ድረስ ሂዶ በፖሊስ አስፈራርታው ፈርጥጦ የተመለሰን ሰው ረዋን ልታገባው አትችልም። ወበረካቱ እንግዲህ ረዋን መንሱር ሊያገባት ነው በሚባለው ቹ የሰደባችኋት የኛ ልጆች እንዳላችሁ ሰምቻለሁ። እባካችሁ ረዋንን አትስደዋት። ረዋን ነጋዴ ሰቷናት አበርት ሌላሄ ያልዋልታወሬ ቅል ሰምታችሁ ልጅ ልጃችን አትስደቡ። በመጀመሪያ ረዋን የነፍጠ ጅናት ድረስ ሂዶ በፖሊስ አስፈራርታው ፈርጥጦ የተመለሰን ሰው ረዋን ልታገባ ያሉ ባልታ ወደ ቅልድ ነው። እና ባትሰድ ጥሩ ነው። ሌሎቻችሁ ደግሞ አገናኝነን አቃጣሪ የምትሉ ነገር ያለው አገናኝነን የምትሉ አገናኝነን የምትሉ እና ሀቢባን ይፈሯታል ማለት ነው። አየ አረበታውን አየ አየ ይሄን ያህል ነው የሚፈሯት ማለት ነው። ሀቢባን በጣም ነው የሚፈሯት። በጣም ሽንታቸው እስኪመጣ ነው የሚፈሯት። አትገጥሙም። የእናንተ ልጅ አይደለች ልጅቷ። ያማን እነዚህ እኮ እየተኮሳቸው በአሁን እኮ እነሱ በአረንጓዴ፣ ቢጫ፣ ቀይ በሚኒሊክ ሲኒ እየጠጣች ስለሆነ ነው አሁን ለሷ እዛ ቤት እሷ ቤት እኮ ሲጀመር የሚዋረደው። ታሪኩን የሚናገረው የቤተሰቡን ሚስጥር የቤተሰቡን ገመና የሚያወጣው በአጠቃላይ የእኛ ሰው ነው እኮ ታውቃለህ አለ ልዩ ደብ ድብኛ ሰው ድብና ያለ ድብና እግዚአብሔር ነው እሱ እሱ ለና ቆምለን እኮ በብዛት ደግሞ በብዛት ደሞ እኮ የወሎ ልጆች በብዛት የወሎ ልጆች ናቸው አቡዬ እንዲያው ባሪያ ጠዋት ጠዋት እንዲው ሲነሳ ተላይ ወጥቼ ጋልበው ነበር። አሁን በየት በኩል ልስጥ ብለው እንዲው ጀርባ ሰጥቶኝ ነው የሚተኛ። እንዲው አያምረውም። አሻሽቼ እንዲው ሊያነሳው በሞክር እንዲው በቃ ግትር ብሎብኝ በቃ ቀረ። እንዲው አይቆም በቃ እንዲው ኩምትር አለ እያሉ የሚያወሩት እሷ ቤት እነሱ ናቸው። አንድ ሰው ከአክሰንት እንኳን ተለያየለ እኮ። አክሰንት አይተህ ይሄ ሲዳማ ነው ይሄ የጉራጌ ሰው ነው ብለህ ትገምታለህ። እነዚህ ጠቅላላ እንዳለ ወሎ ሄዳ ነው መስለኝ ያሰራችባቸው። ግራ ገባን። ይሄ የወሎማ እንደዚህ አይሆንም። ታንዛኒያ ነው ያሰራችው። የሰሩትን ገንዘብ እንዳለ ሳንቲም እየቀየሩ ኤክስቼንጅ እያደረጉ ለሷ ለሀቢባ እንዲሰጧት የሚያደርግ እጅግ በጣም የተራቀቀ ዘመናዊ የሆነ የሰይጣን አሰራር በአየር በምድር የተከማቸ የተሰራጨ በመላው አረብ በሚገኙ እህቶቻችን ስልክ ላይ ሀቢባስ ደግማ ያሰረጨችውን መንፈስ ከዛሬ ጀምሮ እመተዋለሁ። ይሄ ጤነኝነት አይደለም። የታመመች እናታችሁን ማሳከም እያቃታችሁ ለሀቢባ ሳንቲም የምትሰጡ የራበው ልጃችሁን ምግብ ሳታበሉ ለሀቢባ ሳንቲም መስጠት፣ ይሄ እጅግ በጣም ሴጣናዊ አሰራር የስድስት ቅዱሳን ስድስት መንፈስ ነው። ከዚህ ሰዓት ጀምሮ ወግቻዋሉ። ሻባቱካላ ፓሶ ፔቶኔ ከድር ሂድበት። አሁን እዚ አማራ ትግል ላይ ያለ በሙሉ ኦሮሞ ሚስሴቶችም ኦሮሞ አግብተዋሉ። ወንዶችም ኦሮሞ ሴት ያገባሉ። ከሴት ኦሮሞም የኛ ወንዶችም ሴቶችን ያገባሉ ተጋብቶ ያልተዋለዳለ ኦሮሞ ጋር የትግሬ ጋር ሁሉ ጋር ተዋልዷል። እየለጠለጠ ነው። አቡፋንም ትለው ኦሮሞ ሚስት አለው፣ ሁለት አማራ ሚስት አለው፣ ሶስት ሚስት ለዛው። ስለዚህ አሁን መንሱሪችን ሴትዮ ማግባቷ ምን ምን ችግር አለው? ይለጥለት ከተመቸው። ምን ነው አይደለም። እሱ የፈለገው እሱ የፈለገው ገንዘቧን ነው እኮ አሁን በቅርብ ገንዘብ ስለተሰበሰበላት ገንዘቧን ሊበላ ፈልጎ ነው እንጂ ሌላ ነገር ፈልጉ አይደለም። ከልጅቷ የምን አባቱ ሀብት ነው? እኔ በደንብ አድርጌ ነው ማውቀው። እዛ ቄለም ወለጋ እኮ የሁለት መኪና የሁለት አይሱዙ መኪና የተሸጠበት አንድ አባባ የሽማግሌ ያሉ የእሳቸውን እኮ የሁለት መኪና ሙሉ ሁለት አይሱዙ ሙሉ ቡና የዘረፈ ሰው ነው እኮ። በሽጉጥ ነው ያስፈራራቸው ሂሳብ ሲጠይቁት። መንሱር በጣም አደገኛ ሌባ ነው። አደገኛ ዋቴ ነው። ማናት የምትባለው ሴት ሀመር መኪና ተቀብሏት እኮ ገንዘቧን እስካሁን ጨርሰው አልሰጣትም። ኤ መናጢ ድሃ በስሙ እኮ አንድ ዲቃላ ልጅ እንኳን የለውም። እንኳን መኪና እንኳን ቤት ይቅርና እስቲ መንሱር በስሙ ያለ አንድ ነገር ያሳየኝ እኔ ይቀጣለሁ። ቤሳ ቤስቲን የለውም። ቦርኮ ሁሌ አለኝ ይላል። ሁሌ ሽቶ ያሳየናል፣ ሁሌ ሽቶ ይነሰንሳል። ከዚህ ውጭኛ ያየነው ነገር የለም። መንሱር እንደ ሳንቲም ቢኖረው ነው እንደ አሜሪካን ድረስ ሄደው ናይን ዋን ዋን ተደውሎበት ፓንቱ እስከሚበጣጠስ ድረስ ከቤት እስከ ኤርፖርት የሮጠ እና፣ መንሱር ገንዘብ ያለው ሰው አይደለም። ገንዘብ ቢኖረውማ ጫልቱን የምታክል ሴትዮ ገንዘቧን ሊበላ እዛ ድረስ አይሄድም ነበረ። ሰማህል። እንዴት ዋልሽ? ሰላም ዋልሽ? ወዳጄ እንደምን አለ ፓስተርዬ፣ ከድር እንዴ። ሰላም ፓስተርዬ፣ ደለሽ እነ ሰላም ነታ ፓስተርዬ። ምን ነው ምን ነው ሞቅ አርጉት እንጂ ምንድን ነው? ሰው ሁሉ ነው። እኔ እየነዳው ነው፣ ማውራት አልችልም። ፓስተርዬ፣ ጠፋህ እኮ በእውነት በጣም ቅሬታ እየቀረበ ነው። ፓስተር ኖ ላይቭ እኮ እየገባው ነው። በጣም ሪፖርት አርገውብኝ፣ ስትራይክ ሰጠውኝ። በፈረቃ ነው ሰው የሚያገኘኝ። አካውንትን ቀይራ ፓስተርዬ፣ ካልሆነ እንጂ አለቆ ለላ አምስት አካውንት አለ፣ በሌላ ለግባ እንዴ

ማውራት ስቤሻለሁ እኔ ስቤሻለሁ። አሁን ዛሬ እራሱ ሚዜ ነኝ የመንሱር። የፕሮግራሙ ባለጸጋው ነው ባለጸጋው። ፕሮግራሙ መልም አድርገን ምራ። እንዴት ተጣብሰው ነው? ቆይ ጠይቅ። እንደ ማን አጋቢ መሰለኝ ባለጸጋው። ቆይ ቅድም ቁጥር አሳይቼ ሊዘጋብኝ ነበረ። ያው የቴክስቱ በዚህ ነው የሚጀምረው ቴክስቱ የጻፈልኝ መንሱር የሚያክል ሰውዬ። እንግዲህ እኔ ራሱ እኮ በጣም ተዋርጃለሁ። ምን ማለት ነው? እኔ ከዚህ በፊት ማንን አጣብሼ አውቃለሁ? እንዴት ብደፍረኝ ነው? እህቴን ገንዘብ ሰጣሃለሁ ለእኔ አጣብሰኝ የምትለው። ለሀቢባ የሰጠዋት የቤት ስራ ከሽፎብኛል። ስለዚህ አንተ በገንዘብ እንደማትደራደር አውቃለሁ ብሎ ነው እንግዲህ በውስጥ መረጃ ይላከልኝ። እኔ ደግሞ እንደምታውቁት ነው አሳረኛው ከገንዘብ ይልቅ መረጃ ነው የሚመርጠው። እኔ ሆዴን ይቆርጠኛልና ብር ብቻ ተቀብዬ ሚስጥርን ቢይዝልህ እኔ ሆዴን ይቆርጠኛል። እውነቴን ነው። ነገ እኔ ይኸው ኩን የሆነ ሚስጥር ብትልክልኝ እኔ ሆዴን ያመኛል። ይዚበት ምን ትያለሽ? እዚህ ጉዳይ ላይ በሰሞኑን እንዴት ተገናኙ? በምን ተገናኙ? ሰሞኑን ሀቢባ ቤት መንሱር እና ሀቢባ አንድ ቀመር ይቀምራሉ። ከዛ ምንድን ነው ቀመራቸው? እኔ ሀቢባ አንቺ ቤት መጣለው ሚስት ምናምን ብዬ ስጠይቅሽ ረዋንን ታጣብሽኛለች ተባብለው ይመጣል መንሱር ሀቢባ ቤት። ከዛ በኋላ ሚስት ምናምን ጭው የተጫወተ እኔ ያው ሆዴ ያቅ ነበር ከመጀመሪያ ከዛ ረዋንን ምናምን ተባለ። ከዛ ሚዲያው ተቀወጠ እንዳለ የአማራ ልጅ ግልብጥ ብሎ ወጥተው ረዋንን በስልክ በዋትሳፕ በቴሌግራም ሙልጭ እንዴት መንሱርን እንዴት ምን ሲደረግ እውነትም እኛ የአጼዎች ልጆች አይደለንም፣ እውነትም እኛ ያሳመነው ጽጌ ልጆች አይደለንም። ተዋርደናታል። ሀገርሽ ትገቢያለሽ። እግርሽን ነው የምንቆርጠው፣ ጥፍርሽን ነው የምንቆርጠው፣ ጣትሽን። አወዛገቧት ልጅቷን መንሱር ሲደውልላት ብሎ ካደረገችው ከዛ የሀቢባም ጉዳይ በውስጥ ተጨቃጨቁ። ዛሬ ቱዴይ ሲክስ ፒ ኤም ላይ አቶ መንሱር ፎሎ ካረገኝ ሁለት ቀን የሆነዋል፣ እጄን ዝም ብሎ ሲበላኝ፣ እንደው ምን ፈልገ ፎሎ አደረከኝ ብዬ ጽፍለታለሁ። ከዛ ጋሽ መንሱር ምን ብሎ ይመልስልኛል? እባካሳረኛው ሳረኛው፣ ስለአንተ በጣም ብዙ ጀብዶች ሰምቻለሁ። ያን ሶማሌን እኔ እንዳስወጣው ያውቃል በወረራ ጊዜ እና የሚያቅ ሰው ነው። ለሱ ያጫወተው ሰምቻለው። የፈለከውን ገንዘብ ሰጣለው። ወላሂ አንድ ሁለት አዋልልኝ አለ። ይሄ ሾርሙጣ ልጅ ምን አባቱ ነው የሚለው ብዬ በቃ ተወዛገብኩኝ። ከዛ በኋላ ምን ያደርጋል? ስልክ ቁጥሩን ላከልኝና እንደዚህ ይቺ ልጅ የእናንተ ልጅ ነች፣ በፈለከው መንገድ ጨርስልኝ፣ የፈለከውን አረጋለው። ሀቢባ የሰጠዋትን የቤት ስራ ተበላሸብኝ ሚስጥር ጠባቂና ገንዘብ ወዳጅ የስራ ሰው መሆንክን አቃለው ፍጠን አለኝ። ከዛ መልስ መለስኩለት፣ ገንዘብ ወዳጅ መሆኔን የነገረክ ሰው አማራ መሆኔን እና ከአማራ ታሪካዊ አማራን ከታሪካዊ ጠላቱ ጋር እንደማላጋባ አልነገርሁም። አንተ እውር የሳዲያን የሀመሩን መኪና ብር ክፈልላት ምናምን ብዬ መልስ መለስኩለት። ልሻለሁ ከዛ በቃ ሆዴን ቆረጠኝ። ገንዘቡን ልቀበለው ምን ላድርግ? በቃ በቃ ግራ ገባኝ።